አንድ ቻን፣ በቃ ያው ያባቴ ነገር አስጨንቆ እንጂ ሌላ ምን አዲስ ነገር ይኖራል? አክሽን። እግዚአብሔር ምን ሆነሽ ነው? እኔ ነኝ እኔ

ሃና እንግባ? አሁን ወይስ እንቆይ? ሽሮል ካሜራ ያው የአባቴ ነገር አስጨንቆኝ እንጂ ሌላ ምን አዲስ ነገር አለ? ሌላ ምን አዲስ ነገር ሊኖር ይችላል? እሱ መች ጤናኛውን አያውቃል አሁን ያው ትንሽ እየባሰበት ስለሆነ ትንሽ አስጨንቆኝ መቼ ሕክምና ተጀመረ ብለሽ? መቼ ሕክምና ተጀመረ ብለሽ? ሰላምዬ፣ ያው የገንዘብ ጉዳይ ነዋ። እናትሽ መቶ ሺህ ብር ሰታኝ ነበር፣ ግን ብሩ ምን አደርግበታለሁ? እኔ እኔ ምን አውቃለሁ። እንግዲህ የውጭ ሲኒማ እየሰራን ያለ ነው። ሰላም መንገድ ለመንገድ እየተንከራተትን ከኋላችን እንቁ ድንቁ ካሜራማን ሲኒማቶግራፈር አለ። ደስ ደስ እያለን